አስተካክዬ አጥሩ ወይ? ያኛው ይሻላል ያኛው ይሻላል። የኔ እናት ኦ እኮ አትታይም። የኔ ውድ፣ የኔ ጠንብለን፣ የኔ ንግስት፣ የኔ ቆንጆ፣ የኔ ልዩ፣ የኔ ጠንብለን፣ የኔ አንበሳ፣ የስራ ሰው፣ የኛ ንግስታችን።